ብዬ ነበር። ትናንትና እንግዲህ ያብ ወደ አርባ ምንጭ ሲገባ ነገሩ ገብቶኛል፣ እውነት ለመናገር ማለት ነው። እኛ ሄሉዬ ሉዬ ሁለዚህም ስቀሽ እንዲናይሽ ነው የምንፈልገው። ይህን ልታውቂ ይገባል። እንዳይከፋሽ፣ ሁሌ የተደስተሽ ስቀሽ እንዲናይሽ ነው የምንፈልገው። ለዛ ነው ከእንዲያልክ ጋር ብትሆኝ ብትመለሽ ያልንበት ምክንያት ምንድ ነው? እንዲያልክ ተጸጽቶ ስለመጣ ነገ አንቺን ጥሎሽ ጥሮሽ የማይሄድ ስለመሰለን ነው። ከእንዲያልክ ጋር ተመለሽ፣ ከእንዲያልክ ጋር ተመለሽ ያልንሽ ግን፣ ስንልሽ ከእንዲያልክ ጋር ስንልሽ አልወድርሽም ነበር ማለት ነው። እና ያው ከምትወጁ ሰው ጋር ስለተታረቅሽ ደስ ብሎናል። መጨረሻው ይመርላችሁ ማለት ነው። ማለት እንግዲህ ቤተሰብ የገባበት ነገር ነው እና መጨረሻችሁን ያሳምርላችሁ ነው ምለው እኛ ሁሌም አንቺ እንድትደሰች ነው። ከእንዳልክም ጋር ሁኔ ያልንሽ እኛ ነገ ጥሎሽ የማይሄድ ስለመሰለን ነው እንጂ ሌላ ነገር አይደለም። ያንሽን ልብ እኛ ገብተን አላየንም ማለት ነው እውነት ለመናገር። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ ባላችሁበት አለም ዳርቻ ሁሉ እግዚአብሔር አምላክ ከእናንተ ጋር ይሁን እያልኩኝ እንግዲህ መጥቻለሁ ማለት ነው። ይሄ ቪዲዮ ከተመቻችሁ እንግዲህ ሀሳብ አስተያየታችሁ ስጡ። ያው ዛሬ የሄሉ ፈገግታ ተመልሷል ማለት ነው። እውነት ያብን በጣም እንደምታፈቅረው ተረድቻለሁ። ሄሉ ማለት ነው በጣም ታፈቅረዋለች። ለዛም ነው እንደዚያ የሆነችው ማለት ነው። አንዳንዴ እኮ የምታፈቅሩትን ሰው ጋ ስትሆኑ በሆነ ነገር ምናምን የሆነ ትበሰጫጫላችሁ ምናምን። እና ሄሉ ያብን በጣም ነው የምታፈቅረው ማለት ነው። ልዑል የወንድም አለሜ አንተ ራሱ በጣም ትለያለህ። ማርያምን የወንድምነት ጥግ አሳይተሃል፣ እና አንተ ራሱ የተለየህ ሰው ነህ ማለት ነው። በጣም በጣም እውነት እኔ ልዑልም በጣም ነው መወደው። እውነት ልንገራችሁ፣ በጣም በጣም ማለት ነው እና በቃ እርግት ያለ እኔ በተፈጥሮ እውነት ለመናገር እርግት ያለ ሰው እወዳለሁ። ልዑል እርግት ያለ ነው፣ ለሁለመ ነው። በቃ እርግት ያለ ልጅ ነው እና ደስ ይላል እውነት፣ እርግት ያለ እና ሄሉ እንግዲህ ያብ ፈጣሪ ይርዳሽ፣ ይህን ነው የምለው እኔ። በነገራችን ላይ እውነት ሽኩል ችኩል ልትል ያብን በጣም እፈራዋለሁ። በጣም ችኩል ችኩል ይላል ሁሉም ነገር ይቸኩላል በጣም እና ረጋ ቢል አሪፍ ነው ባይ ነኝ፣ ስላችሁ በቃ ሁሉንም ነገር እንትን ለማለት ሁሉንም በቃ ችኩል ችኩል ችኩል ያለ ነገር ነው። እና ይሄ ነገርህን አስተካክለው እንግዲህ፣ እንደዚህ ሆነ በምድር ብለ በሰማይ ብለ እንታረቅ ብለህ ታርቀሃት ደግሞ ሌላ ነገር እንዳይፈጠር እግዚአብሔር ከእናንተ ጋር ይሁን ነው እምለው። እንግዲህ ቤተሰብ የገባበት ነገር ሂዲህ እግራቸው ስር ወርቀህ ታረቂ ብለ ታርቀህ ነገመችም ጥልሃት የምትሄድ አይመስለኝም። እንግዲህ እግዚአብሔር ይርዳት። እውነት ለመናገር ምክንያቱም እኔ ቆንጆ ወንድ በጣም እፈራለሁ። እውነት ለመናገር እውነት ስነግራችሁና በጣም ነው ምፈራው። እናም ደግሞ ቆንጆ ወንድ ማግባት ወይም ደግሞ ማፍቀር ምርጫ የማይደል እውነት ስናገርና በጣም ነው ምፈራው እና ሄዱ። እንግዲህ እግዚአብሔር ይርዳት፣ ይህንን ይርዳት። ይሄንን ነው ምለው እንግዲህ የብዙዎቻችሁ ምኞት ነበረ ከያብጋ ካብጋ ከአብጋ እያላችሁ ያው እንግዲህ እኛም እኮ ደስ ይለናል እኮ እኛም ግን እኛ በቃ ባየነው ነገር እንደዛ በሆነው ነገር እንዳልክን በሚለው ነው እንጂ እኛ ሌላ ነገር አይደለም እውነት ለመናገር እና እኛ ሁላችንም የሷን ደስታ ነው የምንፈልገው ሄሉ ስቃ ተጫውታ ተደስታ እንዲናያት እንጂ የምንፈልገው እኛ ሌላ ነገር አይደለም እና ዛሬ እንግዲህ ደስታ በደስታ ሆኖ አይታችኋል፣ የተደረገውን ነገር የተያዘውን በግ። እንግዲህ ዛሬ በቃ ፏፈሽን ነው እንግዲህ አርባ ምንጭ ማለት ነው። አርባ ምንጭ ሰሞኑን እንግዲህ ፏፈሽን ነው፣ ሰምታችኋል። ፏፈሽን አርባ ምንጭ ማለት ነው። አይመጡም ቶሎ፣ አዲስ አበባ ይቆያሉ፣ አርባ ምንጭ ይቆያሉ ማለት ነው። ለማንኛውም ደስ ይላል መታረቅሽ። ደስ ብሎናል። እናትሽ እውነት ትለያለች ይለያሉ። እውነት እንዲህ አይነት እናት መኖር መታደል ነው። ተረዡ ብለው እንግዲህ ይሄኛው ጋር ደግሞ ከልዑልዬ ጋር ደግሞ ይቅርታ ተባባሉ ብለው ይቅርታ ማባባል ምርጥ እናት ናቸው። ለእናትሽ እድሜና ጤና ይስጥልሽ እላለሁ በዚህ አጋጣሚ። በእውነት በጣም ደስ ይላል። ያው ሄሉ ትወደዋለች እንትና አብን ተወደዋለች በጣም የምትወደው ስለምትወደው ነው። እንግዲህ ገባች እና ችግር ነው የምትወዱት። እንግዲህ እሱም እንግዲህ እንዴት ሷ የሚወዳት ከሆነ ኦኬ ደስ ይላል። በቃ እሷ ተወደዋለች፣ እሱም ደግሞ እንዴት ሷ ልክ የሚወዳት ከሆነ እግዚአብሔር ይመስገን። እንግዲህ ይህንን ነው ምለው ሳየው እንግዲህ እንደዛ ነው የሚመስለኝ። እሱም የሚወዳት ነው የሚመስለኝ። እግዚአብሔር ይርዳት። እንግዲህ ይሉ ምላክ ማለት ማለት ነው። ይሉ የዋህ ናት። እውነት ስታፈቅር ቶሎ ነው የምታፈቅረው፣ እና እሷ ብቻ ሳትሆን ማንኛችንም ሴቶች ነን፣ እውነት ለመናገር ቶሎ ብለን ለፍቅር እንሸነፋለንና፣ እና እሷ ብቻ ሳይሆን ላችንም፣ እና እንግዲህ የወዷን እና የልቧን አይቶ ፈጣሪ ይርዳት እላለሁ። ይሄን ነው ምለው፣ ፈጣሪ ያግዛል፣ ፈጣሪ ይርዳት። ይሄን ነው ምለው። እንግዲህ ሌላ ምንም ማለለ ምክንያቱ። ያግዛት እያለሁ፣ ያግዛት እንግዲህ ምኞታችን ነው። ይህን ነው ምለው። በቃ እንግዲህ እንዳልክና ናቲ በይ በይ ተብላችኋል። እንግዲህ ጥጋችሁን የያዙ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ናቲዬም ጥግህን ይዛሃል። አንተ እንኳን ችግር የለም ትንሽ እንግዲህ እንዳልክ ነው። ነገ እያለቃቀሰ ደግሞ ይመጣል። እንዲያልክ አይ አይ እንዳልክ ተጸጸትካ አይደል ምንም ማለት ማለት ዘገየህ መዘገየት የለብህም ነበር ባዘገይ ጥሩ ነበር ግን ዘገየህ እንግዲህ አንተ ምንድነው ጋብሪኤል ይርዳ ላንተ ያለውን ፈጣሪ ይስጥ እንግዲህ ይሄን ነው የምለው ሄሉ ለአንተ አልተጻፈችም በቃ ተጽፋለች ብለን ነበር እኛማ ሄሉ ሄሉ ተንዳልክ ጋር ታረቂ ከእንዳልክ ጋር አላኪ እንዳልክ እያለ ኮሜንት ስንጽፍባት ትናደድ ነበር ማለት ነው አይደል ሶሪ መጣው ማይ ሲስተር ኦኬ። እኛ ይሄንን ያልነው እንግዲህ ስለምንወድሽ ነበረ። ያው እንዳልከ እንደሚያፈነግርሽ እንደዛ እየሆነ እየነገረን ስለነበረ ይሆንሻል ወይም በማለት ነው እኛ ምን ይዛ የጮህንብሽ የተናገርንሽ እንጂ ሌላ ነገር አይደለም። ማይ ሲስተር አንቺ እንዴ ስታፈቅር ነው የምንፈልገው። ምን ጊዜም ቢሆን ይመች ይመች፣ መልካም ፍቅር ይሆንልሽ ፍቅራችሁ ይለምልምላችሁ ይመርላችሁ ይስመርላችሁ ይስመርላችሁ ይመርላችሁ ውለዱ ክበዱ። እንሳ ይሄ ነው። አብ ግን አንተ እኮ በስማም ግን ተቸኩላለህ ምናምን ቶሎ ነው ራፍ ነው ምንድን ብራፍ ደግሞ ረጋ ለማለት ሞክር። ይች ጸባይ አለችብህ። ረጋ ኦኬ። ገና ልጅ ነህ ደግሞ። ረጋ ማንኛውም ለቤተሰቦቿ ክብር አሳይቶላታል። እውነት ለመናገር ደስ ይላል። በዚህ አጋጣሚ የሰጠው ክብር ለቤተሰብ ከምንም በላይ ለቤተሰብ የሚሰጠው ክብር እንዲህ አይነት ሰው ደስ ይላል። ቤተሰቦቿ ክብር አሳይቷል። እውነት ለመናገር ይሄን አልክድም። ልዑልንም ይቅርታ ጠይቋል። እንግዲህ ይህን አልክድም። ይሄ ደስ ይላል። ይሄ ተግባረህ ያው ደስ ይላል። ግን ረጋ ማለት ያስፈልግሃል። ትንሽ ለሁሉም ነገር ረጋ በተረፈ ምርጥ ልጅ ነህ። እውነት ለመናገር እንግዲህ ለሄኑ ታማኝ ባል ከሆንክላት ምርጥ ልጅ ነህ። እንግዲህ ይህንን ውምለውኒ ታማኝ ባል ከሆንክላት እስከ መጨረሻው ከሆንክላት ልቧን ካወቀው ከተረድሃት ይሄ በጣም ደስ የሚል ነገር ነው ብዬ አስባለሁ ማለት ነው። ውድ አድማጭ ተመልካቾቻችን ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሀሳብ አስተያየት እንዲሁም ደግሞ እንኳን ደስ ያላችሁ። እንግዲህ ያው ብዙዎቻችሁ እንዲታረቁ በጣም እንትን ትትሉ ነበረ። ሁላችንም ሄሉ ፈገግታ እንዲመለስ ነበር የፈለግነው። ያው ዛሬ ፈገግታዋ ተመልሷል። ሁሉም ሰላም ሆነዋል፣ ሰላም ወርዷል። በጣም ደስ ይላል። በቤተሰብ ያለ ነገር ብቻ ያስደስታል። እውነት ለመናገር እና ይህን ለማለት ነው የመጣሁት። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት እንዲሆንላችሁ ለሁላችሁ ምኞቴ ነው። አብሬያችሁ የነበርኩ አቢ ነበርኩ። ባይ ባይ። መልካም ምሽት